ሰላም ሰላም ዉዲ የተከበራችሁ የአስቴር ቻናሌ ቤተሰብ፣ ቤተሰቦቻችን እንግዲህ ሩታዬና አብርሽም እየተቀቀሱ እንግዲህ እዚገባ እዚገባ መተወልናል ማለት ነውና እነዚህ ውቦች ማለት ነው። በቴሌግራፍ እንግዲህ ማለት ቀኑን ብራንክ ይህንም ብራንክ ፕራንክ ሰርተ ነበረ ሩተዛሬ ማለት ነውና እንግዲህ አሁን ደግሞ ከአብርሽ ጋር መተወልዳል ማለት ነው በዚህ በቴሌግራፍ በኢንስታግራም ነው ቴሌግራም ላለው፣ እነዚህ እነዚህ ልጆች በዚህ ሰሞን ተውት፣ በቃ ታውት፣ ወላ ቲክቶክ፣ ወላ ኢንስታግራም፣ ወላ ዩቱብ በቃ ተቆጣጥረዋል ማለት ነው። ዛሬ አብርሽ ግን ልጅ አላቅም፣ በጣም ያሳቀኝ ከምር ማለት ነው። እና ማለት እንት ነው ፍራንኮሊ ማለት ነው እና እንግዲህ ሮታዬ ደግሞ በዚህ ጋ እኔ ካላንተ ይጉንበርድኛል የኔ ልዩ አብርሽዬ፣ የኔ ማር ካላንተ መኖር አልችልም እያሉ ነው ዘፈኑ ማለት ነው። ያስፈኛል ዘፈኑ ነው። እኔ ዘፈን አላዳምጥም ግን ማለት ነው እንግዲህ ዘፈና አለው ይሄ ቪዲዮ ዘፈና አለው። እና አብርሽዬ የኔ ባል እኖሬልኝ እስከ ሞት ለት አዎ ኖርልኝ ኖርልኝ። የባት የልጆች አባቴ ባለቤቴ ነው የምለው እንትኑ ማለት ነው። ዘፈኑ አዎ፣ ዘፈኑ እንደዚህ ነው የምለው እና ካላንተ አይኔ መሬታይም፣ ካላንተ ማንም ሰው ማላይም እያለ ነው። እኔ ግን የሄደው ዘፈን ከየት እንደወጣችሁ ታውቃላችሁ። እና ለነው እናንተ ሰምታችሁ ታውቃላችሁ እንደዚህ አይነት ዘፈን አይ አስቴር እንዲ፣ እኔ እኮ አስቴር ማታመጣ ጉድ የለም እኮ ዘፈን የተባለ ማለት ነው እና የኛ እንቆች የኛ ማሮች የኛ ውዶች የኛ የኛ የኛ ምን ልበላቸው እንግዲህ። ቀኑን ፕራንክ ሰርታ ማታ ደግሞ እራት ልጋብዛት ብዛት ይዘው ሲወጣ እንግዲህ በዘፈን መጥቶልን ማለት ነው፣ መጡልን ማለት ነው። መጡልን፣ እነዚህ መጡልን፣ የኛ ማሮች ማለት ነው። ማር እኳን እንደዚህ አይጣፍጥም እኮ እነዚህ ልጆች። እኔ ፍቅር ፍቅር ይዞኛል፣ ምን ይሻልኛል የምለው ዘፈን ላውጣ መሰለኝ። ከነሱ ፍቅር ይዞኛል፣ ቤተሰቦች፣ ምን ይሻልኛል፣ ምን ይሻልኛል እኔ ላለቅስ ነው ፍቅር፣ ላለቅስ ነው ያለ ሰውየው አይሚኒ ያትለከል ፍቅር አለቀሰ፣ ያለችው ፍቅር አለቀሰ። ፍቅር አለቀሰ እንግዲህ ፍቅር አለቀሰ፣ አስተርጋ ፍቅር አለቀሰ እና መጡንን እንግዲህ በማታ ደግሞ በቴሌግራፍ እነዚህ ማሮች፣ እነዚህ ውዶች፣ እነዚህ ፍቅረኛሞች፣ እነዚህ ውቦች ማለት ነው ውቦች እኛ ማሮች እንወዳቸዋለን። ኑሩልኝ።